አባ ዘካሪያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪደነቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና ከጥቂት ጊዜም በኋላም ድቁና ተሾመ። የዲያቆናት አለቃ እንደሆነ ቅዱስ ስጢፋኖስን ለቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋሃትም መንፈስ ቅዱስን አሳደረበት እንዲህም አለው፣ ወዳጄ የውስጣቴዎስ ሆይ እኔ ከእናትህ ማህፀን መረጥኩ። ያለ ፍርሃትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩ አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አደረገ። ቅዱስ የወጣቴዎስም ወደ ጳጳስ ሂዶ ቅስና ተሾመ፣ የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርቱ ሆኑት። ከርሳቸውም ታላቅ አባ አብዲሳ ነው። ብዙዎችንም የከፋሽ ሥራቸውን አስትቶ ከክህደታቸው መለሳቸው።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 በላዩ ተጫነ። ሁለት መላእክትም ቀዛፊዎች፣ ጌታችንንም እንደ ሊቀ ሐመር ሆኑለት። ከባህሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእርሱ መካከል ሰጠመ። በእግዚአብሔርን ፈቃድ ባህሩን ተሻግሮ ወደ አርማንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ። ሰገደለትም ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤውስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያ ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖረ። ከዚህም በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን የተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ በአጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናን ቤተ ክርስቲያን ውስጥ ቀበሩት። ከስጋውም ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በጸሎት ይማረን። በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። የቅድስት ኤሌኒ መታሰቢያ። በዚችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች ኤሌኒ መታሰቢያዋ ሆነ። በዚችም ቅድስት ዘመን ክብር ይግባውና የጌታችን ኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። እረፍቱ ለአባ አኖሬዎስ። በዚችም ቀን የደብረ ጽጋግ መምህር አባ አኖሬዎስ አረፈ። በረከቱ ከእኛ ጋር ተኖር ለዘላለሙ አሜን። እረፍቱ ለቅዱስ መርቆሪዎስ በዚችም ቀን በከሃዲው ዩሊያኖስ እጅ ሌላው ቅዱስ መርቆሪዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዩሊያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸውም። የክርስቲያን ወገኖችንም አሰቃያቸው። ብዙዎችን በእርሱ እጅ በሰማዕትነት አረፉ። የንጉስም የልደቱን ቀን በሆነች ጊዜ የሳቅ የስላቅ የሆኑ ተጫዋቾችን ሰበሰባቸው። የቅዱስ መርቆሪዎስም ቁጥሩ ከእሳቸው ጋር ነበር። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓት እንዲጫወት ይህንን መርቆሪዎስን ከሃዲው ንጉስ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወተ። ታላቅም ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ሥርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ አማተበ። ያን ጊዜም መለኮታዊ ብርሃን በውሃው ውስጥ ወረደ። እግዚአብሔርም የልቦናውን ዐይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስ ስም ሦስት ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሥም ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሥም በእርሱ ላይ ተቆጣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳረክ ታላቅ ሥቃይን አሰቃያሃለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብረሃለሁ አለው። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉና መንግሥትንም ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሥ አዘዘ። ቆረጡት። በሰማያዊ መንግሥትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። የመስቀል በዓል መታሰቢያ። በዚች ቀን የከበረ የመስቀል በዓል ነው። መታሰቢያውንም ልናደርግ ይገባናል። የጌታችንም የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ሁላችንን የክርስቲያን ወገኖች ይጋርደን፣ ለዘላለሙ አሜን። እረፍቱ ለቅዱስ ያዕቆብ። በዚህችም ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹም ደጎች ምዕመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድሪያ ወዳለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የአስራ ሁለት ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህም በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁል ጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያልባቸዋል። ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ ዐሥራ ሁለት ገዳማውያን መጡ። በጾምና በጸሎት በመትጋት የእንስሶችን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎችን ስንዴን ከሩቅ ያመጣሉ። ከለታት በአንዲቱ ዕለት እርስ በራሳቸው እንዲህ ተባባሉ፣ አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ሲሆን ከቦታዬ ለምን አናወጻችሁኝ? አላቸው። እነርሱም የሕይወት ቃል ከአፍህ ልንሰማ ከአንተም በረከት ልንቀበል እንወዳለን አሉት። ደግሞም ኑሯችሁ እንዴት ነው? አላቸው። እነርሱም የዱር እንሰሶች በገዳም ላይ ውሃን እንደሚቀዱ ውሃውንም ሊጠጡ ሲመጡ እንደሚያልቧቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን? አላቸው። አዎን እንሰማለን አሉት። ዳግመኛም እንዲህ አላቸው፣ የእንሰሶችን ወተት አትጠጡ፣ እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን የአርባ ቀን ጽሙ። የዳዊትንም መዝሙር አትጸልዩ፣ እርሱ በአመፃ የኦሪዮን ሚስት ነጥቋልና እርሱንም ገድሎታልና ጥቅም የሌለው ብዙ ነገርንም መከራቸው። እነርሱም እርሱ እንደ አባ ሙሴ መስሏቸው ይመልሱለት ነበር። ከዚህም በኋላ ሰይጣን እንደሆነ ለሊቀ ያዕቆብ መንፈስ ቅዱስ አስገነዘበው ደቀ መዛሙርቱንም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውንና ደሞን ከተቀብሎ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ሊቀጳጳሳት አምሳል ወደ እርሳቸው መጣ። ከእርሱም ጋራ ኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቅ ያዕቆብ አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተውም። በሚያስፈራ ዘንዱ አምሳልም ወደ አባ ያዕቆብ የሚመጣበት ጊዜ አለ። በንጉስ አምሳልም ደምግባታቸው በሚያምርም ደናግል አምሳልም በአሞራዎችና በቁራዎች አምሳል ሆኖ በጥፍሮቻቸው ፊቱን እየነጩ በእንዲህ ያለ ፈተና ሰባት ዓመት ተፈተነ። ከዚህም በኋላ ትዕግስቱንና ድካሙን እግዚአብሔር አይቶ መብረቅን ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ በጸሎትህ አቃጠልከኝ እያለ ሸሸ። ከዚህም በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቅ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባህር ዳርቻ ሄደ። መርከብንም ባጣ ጊዜ በባህር ሞገድ ላይ ባረከ፣ ገብቶም ወደ ተርሴስ ሀገር እስኪገባ ድረስ በባህሩ ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥጋጋ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቃ ያዕቆብ ስምህ ማን ነው ብሎ ጠየቀው። ስሜ እንጦኒ ነው። አባቴም ለባለ መድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውስኝ አልቻሉም። መምህር ያዕቆብም ስለ ደዌው ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጤነኛ ሁን አለው። ወዲያውኑም ዳነ፣ ደቀ መዝሙሩም ሆኖ ተከተለው። ከዚህም በኋላ ከረድኡ ጋር ሲጓዝ ሀገር አምድ ደረሱ። የንጉሥ አንጦስን ልጅ እያበደ ራሱን በድንጋይ ሲደበድብ አገኙት። እርሱን በመያዝም የሚችል አልነበረም። ሊቀ ያዕቆብም ይዞ ያመጣለት ዘንድ ረድዑን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከሰውዬው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሥም ልጅ በከበረ ሊቅ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሥም ለከበረ ሊቅ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንም አለ፣ ምንም ምን አልተቀበለም። ክብር ይግባውና በእግዚአብሔር ትእዛዝ አብዲን በሚባል አገር የገዳም አበምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በአንድነት ተጓዙ። በጉዞ ላይም እያሉ እንቶኒ በሆድ ተቅማጥ በሽታ ታምምና በሦስተኛው ቀን አረፈ፣ ቀበሩትም። ስሟ አውርሳ ከሚባል አገር በደረሱ ጊዜ የአገር ገዢውን ልጅ ታሞ አገኙት። በሊቀ ያዕቆብም ጸሎት ዳነ። መኮንኑም ልጁ እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረዳት የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ሊቁ በእርሳቦ ገዳም በቀረቡ ጊዜ መነኮሳቱ ተቀበሏቸው፣ በብዙ ምስጋና እየዘመሩ አስገቧቸው። በዚያችም አገር ጎን የታነጸ የጣዖት ቤት አለ፣ ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልንም ያከብራል። የከበረ ሊቅ ያዕቆብም መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስሙኑ ደማችንን እናፍስስ አላቸው። መነኮሳቱም በዚህ ምክር እየተስማሙ ሳሉ የንጉሥ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ ከአማልክትስ ማንን ታመልካላችሁ አሏቸው ቅዱሳን መነኮሳትም እንዲህ አሏቸው እኛ ከሰማያት የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነ የሕያው እግዚአብሔርን ልጅ ክብር ይግባውና ጌታችንን ኢየሱስ ክርስቶስ እናመልከዋለን። ጭፍሮቹም ወደ ንጉሡ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሥ ፊት ታመኑ። ንጉሥም ሀገራቸውን መረመረ። አባ በርሳቦም የእኔን የወንድሞቼ መነኮሳት አገራቸውም ሮም ነው አለ። አባ ያዕቆብም የእኔ አገር ግብፅ ነው አለ። ንጉሥም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገለል እንዲያደርጉ ታዘዘ ከግብፅ ሰዎች ጋር ቃል ኪዳን ስላለው መነኮሳቱን ግን ደማቸው እስኪፈስ ገርፈው ከእስራት ቤት እንዲጥሏቸው አዘዘ። የእግዚአብሔር መልአክ ፈወሳቸው። በማግስቱም ጤነኞች ሁነው ባገኛቸው ጊዜ ብዙ ሀብትን እንደሚሰጣቸው ተስፋ ሰጣቸው። እነርሱ ግን ቃሉን አቃለሉ። ንጉሥም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶችን፣ የእጆችንና የእግሮችን ጥፍሮችን በማውለቅ ሰባት ቀኖችንም ያህል አፍንጫን፣ ከንፈርን፣ ጆሮችን በመቁረጥ እንዲያሰቃዩቸው አዘዘ። በስምንተኛውም ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቅ በርሳቦም እያንዳንዱን ለሰይፍ በከሰጣቸው በኋላ አስሩ መነኮሳት ተቆረጡ። የንጉሥ ፈረሶች ባልደራስ ያን ጊዜ ለቅዱሳን የወረዱትን አክሊሎችን አየ። ትጥቁን ፈቶ ጥሎ ክብር ይግባውና በጌታችን ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽም አለው። ያን ጊዜም ሰያፊው ቆረጠው። ምስክርነታቸውንም ነሐሴ 28 ቀን ፈጸሙ። ንጉሡም ሥጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ሥጋቸውን ሰወረች። ንጉሥም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜም አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋርና ከሚከረፋ በረድ ጋር እሳት በንጉሥ ላይ ዘነበ ከሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከእነርሱ አንድ ስኳ አልቀረም። የዚያች አገር ሰዎችም በሰሙ ጊዜ ሁሉም መእተው ፈረሶቻቸውንና ዕቃዎቻቸውን፣ ገንዘባቸውንም ወሰዱ። ወደ ሊቁ ያዕቆብም አምጥተው እኒህን ገንዘቦች ለምትሻው ሥራ ውሰድ አሉት። እርሱም አልተቀበላቸውም፣ ግን በሰማዕታት መቃብር ላይ ቤተ ክርስቲያን እንዲሰሩ አዘዛቸው። ቤተ ክርስቲያኒቱም እስከ ዛሬ አለች። ከዘመናትም በአንዲቱ በአንዲት ሀገር ቸነፈር ሆነ። ወደ ሊቀ ያዕቆብ እንዲጸልይላቸው ላኩ። እርሱም ሰምቶ እጅግ አዘነ። ማዕጠንትንም ይዞ ወደ ቤተ ክርስቲያን ገብቶ ረጅም ጸሎት ጸለየ፣ ዕጣንንም አሳረገ ከዚያም ወጥቶ መልእክተኞችን አትፍሩ አትጨነቁ በሰላም ሂዱ አላቸው። በደረሱም ጊዜ አገሪቱን ጤነኛ ሆና አገኟት። ደስ ብሏቸውም የሊቁ ያዕቆብን አምላክ አመሰገኑት። ዳግመኛም ለከበረ ሊቅ ያዕቆብ ዳንኤል የሚባል ረድእ ነበረው። ደግሞ ለቅዱስ ያዕቆብ ወዳጁ የሆነ አገረ ገዢ አለ። ለአገረ ገዢውም ወደ ቅዱስ ያዕቆብ ከአባቱ ጋር የምትመጣ ብላቴና አለችው። ረዱን ዳንኤልን በኃጢአት ልትጥለው ፈለገች፤ እምቢም አላት። እምቢም ባላት ጊዜ ከአባቱ አገልጋይ ጸነሰችና በሊቁ ያዕቆብ ረድእ አመካኘችበት። አባቷም ሰምቶ መምህር ያዕቆብንና ደቀ መዝሙሩን ሊገድል ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዐይኖቹን አሳወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዘዥሃለሁ፣ አለው። ሕፃኑም አባቴ የእናቴ የአባቷ አገልጋይ እገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ እረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው፦ ከዚህ ዓለም የምለይበት ጊዜ ደርሷል በምሞትም ጊዜ ከአባ በርሳቦና ከልጆቹ ጋር ቅበረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን የሰማዕታት መታሰቢያ በዚችም ቀን የቀሲስ እስጢፋኖስና የሰማዕት ነቂጣ መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ታምራት የሚያደርግ የአባ ፊላታዎስና የባህታዊ አባ ኖብ የአቦሊም ማኅበር የሆኑ የአርባ ወንዶችና የሀያ ሴቶች ሰማዕታት መታሰቢያቸው ሆነ። በዚህችም ቀን ደግሞ የሰማዕታት የፍሬምና የአባ ፊኖሞስ የሰማዕታት ስልሆን የአክሳኤልስና የኢስሐቅ የምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የሐዋርያው ቅዱስ ቶማስ ተአምር። በዚችም ቀን የከበረ ሐዋርያው ቶማስ በህንደኬ አገር ላደረገው ተአምር መታሰቢያው ሆነ። ቶማስም በህንድ አገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች አገር መግባትን እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና፣ አትፍራ ቸርነቴ ካንተ ጋር ትኖራለችና አለው። ወዲያውኑ ከህንደኬ የጎና ነጋዴ አቤኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም አናጺ የሆነ ባሪያ ይሻለሁ አለ። ጌታም ይህንን ባሪያዬን ገዝተ ውሰድ እርሱ አናጺ ነውና አለው። ከዚህም በኋላ በሦስት ወቄት ወርቅ ሸጠው እንዲህም ብሎ ጻፈለት እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያዬን ለጎና ነጋዴ ለአቤኔስ ሸጨዋለሁ። ከዚህም በኋላ አቤኔስ ቅዱስ ቶማስን ተረክቦ ወደ አገር ወሰደው። ወደ ከተማውም በቀረቡና በደረሱ ጊዜ የእንዚራና የመሰንቆ የዛጉፍ የእምቢልታ ድምፅ ሰምተው ይህን ምንድን ነው አሉ። ሰዎችም ንጉሥ ለሴት ልጁ ሰርግ አዘጋጅቷል። ወደ ንጉሥ ሰርግ ያልሄደውን እንዲቀጡት ንጉሥ አዟል አላቸው። ይህንንም ሰምተው አቤኔስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉም ሲበሉና ሲጠጡ ሐዋርያው ቶማስ ምንም ምን አልቀመሰም። በዚያም እብራይቱ የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያውም በእብራይስጥ ቋንቋ ይህች እጅ ውሾች ሲጎትቷት አያለሁ አለ። አዝማሪዋን ብቻዋን ሰማቸው። ይህም በጥፊ የተመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኙ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያም ያሉትም ማነው የሞተው አሉ። ሰዎችም ይህንን እንግዳውን በጥፊ የመታው ያ አሳላፊ ነው አሏቸው። አዝማሪዋም በሰማች ጊዜ ወደ ሐዋርያው ሄዳ በአጠገቡ ቆማ በጥፊ የመታችኝን እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቸዋለሁ አለች። በዚያ ያሉትም ሁሉ ይህንን ሰምተው አደነቁ። ይህም ነገር በንጉሱ ዘንድ በተሰማ ጊዜ ንጉሥ ወደ ሐዋርያው መጥቶ ዛሬ አግብቻለሁና በልጄ ላይ ጸሎት አድርግ አለው። ሐዋርያው ቶማስም ወደ ጫጉላ ቤት ገብቶ ስለ ምሽሮች ወደ ጌታችን ጸለየ። የሃይማኖትም ቃል አስተምሮ ባረካቸው፣ በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱ ሃይማኖትን አስተማራቸው እነርሱም አመኑበት። ጥምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሥም ክብር ይግባውና በጌታችን ክርስቶስ አመነ። ለእግዚአብሔር ምስጋና ይሁን። የሐዋርያው የቅዱስ ቶማስ በረከትም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይገባው መቼም መች እስከ ዘላለሙ ድረስ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ለዛሬው መስከረም 18 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ